እና ኤቨሪዋ እንደዛ ማድረግ አለበት ብዬ አስባለሁ። ግን ብዙዎቹ እንደዚ ያረጉትም ግን እኔ አንድ ሴት አሁን ካገባች ፍቅረኛ ካላት በተአምር አላወራት ከዓመት በታሽ ከሆነች አላወራም። ዓመት ነው ፍቅረኛ ያላትም ሴት ብትሆን ችግር የለውም። ጓደኛ ያላት ሴት እኔ መሰናክል ለሆንባት አልፈልግም። አይ ነው። ምን ሚል ፖስት አይ ነበር መሰለ ፖስት አይደለም፣ የሆነ ፖድካስት ላይ እና ሚኪ ሲያወሩ መሰለኝ። ልክ ናቸው። የሴት ልጅ አሁን እና አንቺ ብንተዋወቅ፣ ፍቅረኛ እያለሽ ብንቀራረብ ቤስት ፍሬንድ ነው የምንሆነው። ወንድ ልጅ ደግሞ ቤስት ፍሬንድሽ ከሆነ ተራውን እየጠበቀ ነው። አይ ግን እኔ እንደዛ በጣም ነው የትኛውም ወንድ ጓደኛች ሲሆን ተራውን እየጠበቀ ነው ከባልሽ ጋር ሳት ብሎች ስትሳሳች። ስለዚህ እንደዚህ አይነት ሰዎች ለም በዙሪያሽ ተሰበስብ ያለሽ ያሉት ይበቃሉ ነው ፍቅረኛ ካለሽ። አሁን የዋንጫው ጨዋታ ቅዳሜ ዕለት ነው ላይ የሄድኩት እነሱ ቤት። ከዛ እንደ አጋጣሚ ደግሞ ያኔ የረመዳን ወቅት ነበር። ከዛም በኋላ ሄድኩኝ። ቅዳሜ ሄድን ማታ ብላለኝ እነሱ ተፈጥሮ አብሬ በላው። ከዛን ጠዋት ኳስ ልንጮት ወጥተን ኳስ ተጫጥናልስ። ብዙ አይቻለው። ሮባ እንዴት ነ ካየሁት ነገር ምንድን ነው፣ በጣም በተለይ አሁን ቲክቶክ ላይ ፌመስ ኮንኩ በኋላ ያየሁት ነገር ወንዶች ኤክስፒሪንስ የላችሁም። የኢትዮጵያ ወንዶች ላይፍ እየኖርን አይደለም። እኔ አሁን በዚህ አንድ ዓመት ውስጥ ነው በጣም ፌመስ የሆንኩት። ከዛ በፊት ምንም ፓርቲ የማድረግ ላይፍ የለኝም። በጣም ግሮሰሪ ላይ ጃምቡ ምናምን ጠጥተ ነው የምገበው። እና በየክለብ የሚደረገው በየአንዳንድ ቦታዎች የሚደረገው በየመዝናኛው፣ በየላውንጁ፣ በየምናምኑ ወንድ ልጅ ኤክስፒሪንስ የለንም። ሴቶች በጣም ብዙ ኤክስፒሪንስ አላቸው፣ በጣም በጣም ኢትዮጵያ ውስጥ። እና ያንን ኤክስፒሪንስ የሚያሳልፉት ደግሞ ከተወሰነ ግሩፕ ጋር ነው። እና አሁን ያየሁት ነገር ምንድን ነው? ብዙ ሴቶች አዲክትድ ሆነዋል፣ ሲጋራ ላይ፣ ዊድ ላይ፣ መጠጥ ላይ። ብዙ ሴቶች የቀን ውሎ የላቸውም፣ ማታ ነው የሚዝናኑት፣ እና ኖርማል ሆኗል። ማታ አሁን አንድ ሴት አምሽታ እስከ ዘጠኝ ሰዓት ስምንት ሰዓት ቤተሰብ ምንም አይልም። ቬፕ ሙድ ሆኗል። ማታጨስ የለችም ቬፕ ብቻ ኤቭሪቲንግ። ማተሳከር የለችም አብዛኞቹ ወንድ ብዙ ወንድ ቬፕ ምንድነው ብትይው አያውቅም? ብዙ ወንድ የት በልታል ምግብ ምናምን ብትው ሴም ሀውስ ነው የዞረዛ ሰንበሩን አንድ ስጋ ቤት ደንበኛ ይሆናል ወይ ሰንበሩን ወይ ምናምኑን ይበላል ሴቶች ብዙ ሎኬሽን ያውቃሉ ኢትዮጵያን በመዞር እኔ አሁን ድሮ ተማሪ እያለሁ በጣም ነው የሚከብደኝ አይሮፕላን ትኬት 8500 አውጥተሽ ሌላ ሀገር መሄድ አሁን ብዙ ሀገር ያለለች ሴት የለችም መቼም በመኪና አትሄድም ቸክ ነኝ ነው እና ከወንዱ ይልቅ ኢትዮጵያ ውስጥ ሴቱ ኤክስፒሪየንስ ነው። ኢዝሊም ደግሞ እንትን ነው ቲክቶክ ላይ ሴት ልጅ እየዘፈነች እየጨፈረችም መቶ ሺ እንደቀል ሁለት መቶ ሺ ትገባለች። ፕሪቪሌጅድ ናቸው ሴቶች ገጠራማው አካባቢ ነው ሴቶች ተጨቁነው የሚያዙት እንጂ ላይክ ለብዙ ነገር ለመማርም ለምንም ከኋላ የሚቀሩት እንጂ አዲስ አበባ ውስጥ በጣም ሴቶች ፕሪቪሌጅድ ናቸው። በዚህ ያህል መጠን ካጠናክ ልከራከረህ አልችልም፣ ግን አንዳንዴ በዙሪያ ያለውም ነገር ይወስኗል። በዙሪያ ያለው ነገር ሳይሆን ኤቭሪቲንግ አሁን ከወንድና ከሴት ስራ የሚያገ ከምታያቸው አንጻር አሁን በዙሪያ ከአብዛኞቹ ሊሆን ይችላል ድርጅቶች ውስጥ ለመቀጠር ማን ያገኛል ስራ ወንድ ልጅ የስምንት ዓመት ኤክስፒሪንስ ይጠየቃል ሴት ልጅ አንድ የሴቶቹ መጥፎ ነው እያልኩ ሴቶቹ ባለጌ የሆነው ነው አይደለም ያልኩሽ አንዳንድ ስልጣን ላይ ወይ ደግሞ ገንዘብ ያላቸው ሰዎች ባለጌ ስለሆኑ ስድ ስለሆኑ አሁን እኔ ስራ ልቀጠር ስሄድ ስድስት ዓመት ኤክስፒሪንስ ትጠየቃለሁ አንቺ ግን አንድ እራት ትጠየቂያለሽ ብንጮት ብንበላ ይባላል። ክብቱሻላ ስጋ ቤት አስተናጋጅ ስቶኝ ወይ ደግሞ የሆነ ቦታ አስተናጋጅ ስቶኝ ወንድ ከሆን ሰው ፊት አይኮሳ እኔ ወንድ ሲያስተናግደኝ ያሉ ድም ይላል። ሰው ጀርባውን ያዞረበታል። ለሴት አስተናጋጅ ያለውን ጥሎ ይወጣሉ። ሜይ ቢ ወንዱም ሴሰኛ ስለሆነ ይሆናል ግን አዲስ ጭንቅላት ላይም የተሰራ ነገር ነው። አብዛኛው ነጋዴ ማለትም የሆቴሉ ባለቤት የሚሆን የማንኛውም እንትኖች ድርጅት ኦነሮች ጭንቅላታቸው ላይ የተሰራ ነገር ነው። እነሱ ናቸው ከስተመርን ያስለምድ ያ ሪሴፕሽንም ስትሆኝ ወንድ አይሆንም፣ ብዙ ጊዜ ሴት ነው የምትሆነ። ሱቅም መሸጫንቻውን ወርቅ ቤት ቢኖርሽ ብር ቤት ቡቲክ ቢኖርሽ ሴት ነው የሚቀጥረው፣ ወንድ አይቀጥርም። ቅድም እያልኩኝ ነበረ። ዛሬ የገቦበት ላይቭ የገቦበት ትልቁ ሪዝን የሆነ ልጅ አይተሽው ሊሆን ይችላል። አዝራኤል ነው የሚለው ስሙ። በጣም በህይወቱ ብዙ ሎስ አጋጥሞት መጨረሻ ላይ አሁን ክራሽ አድርጎ ራሴ ላጠፋ ነው ምናም ብሎ ፖስቶ ሆነ ዲጂት አርጌለት። ልጁ እንትን ተምሮ ስራውን አጥቷል። ላፕቶፕ መቶ ሺህ ብር ተበድሮ ተቃጠለበት ሳይመልሰው ላፕቶፕ ራሱ ተበላሻ። ጋራጅ ስራ ጀምሮ አጣ። ሚስቱ እንትን ፍቅረኛውን አጣ። ጓደኞቹ አብረውት ያሉት ተለይቷል። አካውንት 30ሺ 20ሺ የደረሰ ቲክቶክ ነበረው ባን ተደረገበት። ብቻ ነው ሳይው አንጀቴን ነው ስብስብ ያደርገን። ኢንቦክስ ሄጅ ያዋራውት ከዛም ቪዲዮ ሰርቼ እሱም ቪዲዮ ሼር ኮፒ ሊንክ አስደርጌ ልጁን ለማስረዳት ነበር የገባውት። ስገባ አውራለው ስለ ወንዶች፣ ስለ እንደዚህ አይነት ጥቅም አንድ ሰው 400 ነው 300 ሰው ነው ቁጭ ብሎ ሲያይ ነበረው። ከዛ ሲሆንች ሴት መታ ገብታ ስጨፍር ጌት ስታሳይ 1500 ሰው ገባ። ምን ልልሽ ነው ይሄ ኮሚኒቲ፣ እንደ ኮሚኒቲ ራሱ ቁም ነገር አይወድም። ለመተጋገዝ ለመስራት አይሆንም፣ ለዝሙት ነው የሚሆነው፣ ወይ ደግሞ ለጥል። አየር ላይ ናቸው። አሁን ተነስተሽ አንቺ ቅድስት እዚህ ጋር ተነስተሽ አታረጊም እንጂ ብታፈነድጅ አንድ ሺህ ሰው ይገባል። አየር ላይ ነው ሰው ለመግባት እና ሜቢ ሴቶቹ እንደዛ እንዲሆኑ ያደረጉ ኮሚኒቲው ነው፣ ነው የምልሽ ዶክተር ሻላ። አሁን ኢትዮጵያ ውስጥ ሴተኛ አዳሪ ነበዝቷል ወይ ኤቭሪዋን እንድ ያረጋል ምናምን ስንል ያንን እንድታረግ ወይ ደግሞ እንደዛ ሰርቼ መኖር እችላለሁ ብላ እንድታስበ ያረጋት ማን ነው? ኮሚኒቲው ነው። ኮሚኒቲ ደግሞ ያንን እየፈቀደ አት ደሴም ታይም ደግሞ ጀጅመንታል ይሆናል ዶክተር ሻላ ማየት እየፈለገ አሁን እኔ እርዱኝ እያልኩኝ እስክሮል ያደረገ ሰው ልክ እዚህ ጋር አንድ ሴት ገብታ ጌጧን ስታፈነድጅ እዛው ቅርት ብሎ ያል ገብቶሻለ? ስለሚፈልገው። ከዛም በንጋታው ደግሞ ራሱ ለማሳመን ራሱ ኃጢአተኛ እንዳይባል ደግሞ እከሌ ምን አይነት ባለጌ ልጅ ነው፣ እከሌ እኮ ባለጌ ነው እንዲያርጎን ይላል። ቁጭ ብሎ አይቶ ማለት ነው፣ ተመስጦ አይቶ። ስለዚህ አሴ ኮሚኒቲ ነው ችግር ያለው አይቶ ከጨረሰ በኋላ እንዲህ ኮሜንት ላይ መጡ ይሳደባሉ። ልሽ ቅድም ግራ የገባኝ አሁን እኔና አንቺን አሁን እያየን ነዋ። አሁን አንቺ ስገባ አንድ ሺህ ምናምን ሰው መቶ ሰው አሁን ቀንሶ ስምንት መቶ ሰው አለ። ሰው ደብሮት ወሬያችን እስክሮል አድርጓል። ጥሩ ነገር እያወራን ስለሆነ እየተመካከረን ስለሆነ እስቲ እንጨቃጨቅ፣ እንጣላ፣ እንሰዳደብ ወይ ደግሞ አንቺ ተነስተሽ ደንሽ ሁለት ሺህ ሰው ይገባል። ከዛስ በኋላ ምን ይላል መሰለሽ፣ አንቺ ቤተሰብ የለሽም ይላል። ቅድም ጥሩ ነገር ስታወሪ ስክሮል ያደረገ መጥቶ ስትጨፍሪ ከተዝናና በኋላ ማየት የሚፈልገውን ካየ በኋላ አንቺ ቤተሰብ የለሽም እንዲንዲናን ብሎ ይሰድብሽ እና ስክሮል አድርጎ ሌላ ጋር የት ነው የሚሄደው? ሌላ ቂጥ የሚታይበት ቦታ እና ሶሳይቲው እንደ ሞን አካውንት ላክልኝ የቻልኩትን ላክልን እሺ አንተነ እሺ አዋርቻው አካውንቱን አላስቀመጥንም፣ እናስቀምጣለን። ከቻላችሁ ግን አካውንቱ የዛሬን ፖስት ሼር አርጉት፣ ብዙ ሰው ጋር እንዲደርስ ልጁንም ሄዳችሁ ጀስት ቃል ብቻ ያበረታል። አዎ አካውንቱ ቢቀመጥ አሪፍ ነው የሚመስለኝ። እኔም የቻልኩትን ሰፖርት አረጋለሁ። አካውንቱን አላናገርኩትም። ልጁ ልጁ ምን መሰለኝ የፈለገው ስራ ነው የፈለገው፣ መስራት ነው የፈለገው። አሁን እኮ ዘመኑ እንትን ነው፣ ስልክ ደህና ስልክ ቢገዛው ቲክቶክ ላይ አንተ የምታውቃቸው ሰዎች ነው ያከናል። እሷ ልጁ ቪዲዮ ድራማ እንሰራለሁኝ ቁጭት ነው የጀመረው። እኔ መስራት ምፈልግ ምችለውን ሌላ ሰው እቺም ጣንታ እንደዛ ነው ልጁ ያለው፣ መስራት እንደሚፈልግ ነው የተናገረው። እስቲ ቆይ በቻለው መጠን አካውንቱንም ለማስቀመጥ እንሞክራለን፣ አሪፍ ስልክ ለመግዛት እንዲሆነው ስለሱ ይወራል። ቀላል ነው። አንድ ሺህ ሰው አሁን እዚህ ሰባ መቶ ሰው አለ አንድ ሺህ ሰው መቶ ብር ለአንድ ቀን ምናጠፋት ልትሆን ትችላለች። መቶ ብር አንድ ያዋተን አንድ ሺህ ሰው ስንሰጠው ስንት ይሆናል? መቶ ሺህ የላፕቶፑን ዕዳ ይከፍላል ማለት ነው። ድጋሚ መቶ ብር አዋተን ስንሰጠው ደግሞ መቶ ሺህ የራሱን ፒሲ ይገዛል። አሪፍ ስራ እየሰራበት ነበረ ይመለሳል ማለት ነው። እና ከወንድ ልጅ በጣም የሚያሳዝነኝ በጣም በጣም በጣም በጣም ተቸግሮ ተቸግሮ ራሱን ማጥፋት ደረጃ ሲደርስ ነው የሚያወራው እንጂ በዛ ሁሉ ችግር ውስጥ አያወራም። ሴት ልጅ ግን ጀስት ደበራታ መታ ቬንት ታደርጋለች። ቬንት እንደማድረግ ደግሞ ቀላል እንትን እንዲህ ልበልሽ ቀለል የሚያስደርግ ነገር የለም። እሱን ነው ልል የፈለኩት። ብቻ ልጁን ብናግዘው የሆነ ደስ ይለኛል በጣም እንዲሁም፣ ሌላ እኔ ሰሞኑን ትናንት ተናድጄ አንጀቴ ቆስሎ ቀበጥነኝ ነው ያልኩት። ለምን ሊቨርፑል፣ ነው ያናድድ? ሁለት መቶ ብቻ ሊንጅ እንዲጀመር እያልክ ነው።